የኢትዮጵያ ታሪክ የሁሉ ካልሆነ የማንም አይሆንም የሚል መርህ እንዳላቸው የሚናገሩት ፕሮፌሰር ላዺሶ የአንዱን ብሔር ወይም ሃይማኖት ታሪክ ነጥለን ከዚህ አንጻር ብቻ የኢትዮጵያን ታሪክ የምንጽፍና የምንተነትን ከሆነ ትክክለኛውን የኢትዮጵያ ታሪክ ማወቅ አይቻልም ይላሉ። የኢትዮጵያ ታሪክ የክርስትናው፣ የእስልምናውና የሌሎች ሃይማኖቶች እንዲሁም የብዙ ቋንቋዎችና ሕዝቦች መስተጋብር ነው በሚል ሙግታቸውም ይታወቃሉ። የታሪክ ተመራማሪው ፕሮፌሰር ላጲሶ ጌታሁን ፕሮፌሰር ላጲሶ ጌታሁን ዴሌቦ በቀድሞው በከንባታና ሀዲያ አውራጃ በኩፋላ ሀበሌ 1930 ዓ ም ከዛሬ 86 ዓመት በፊት በዚህ ሳምንት ነበር የተወለዱት። የመጀመሪያ ደረጃ ትምህርታቸውን በቢቾ ሆሳአና ሚሽን ትምህርት ቤትና በመንግሥት ትምህርት ቤት ሲከታተሉ ቆይተው የሁለተኛ ደረጃ ትምህርታቸውን ደግሞ አዳማ በሚገኘው በአጼ ገላውዲዮስ ሁለተኛ ደረጃ ትምህርት ቤትና ባይብል አካዳሚ ተምረዋል። ከዚያም ወደ አሜሪካ በማቅናት በኮሚኒቲ ኮሌጅ የከፍተኛ ትምህርታቸውን ተከታትለው በህብረተሰብ ታሪክ የመጀመሪያ ድግሪያቸውን ተቀብለዋል። ከሃዋርድ ዩኒቨርሲቲም በአፍሪካ ታሪክ ጥናት የማስተርስ ድግሪያቸውን በኢትዮጵያ በአፍሪካና በአውሮፓ ታሪክና በፍልስፍና የዶክትሬት ዲግሪያቸውን አግኝተዋል። ዶክትሬታቸውን ካጠናቀቁ በኋላ የፕሮፌሰርነት ማዕረግ ተሰጥቷቸውም ለሁለት ዓመታት በቨርጂኒያ ዩኒየን ዩኒቨርሲቲ ውስጥ ሲያስተምሩ ቆይተው አብዮቱ ሲፈነዳ የታሪክ አካል መሆን አለብኝ በማለት ወደ እናት ሀገራቸው ኢትዮጵያ ተመልሰዋል። ያኔ የነበራቸውን ስሜት ሲገልጹ የኢትዮጵያ አንድነትን እንደ ጣዖት እያመለኩት መጣሁ ይላሉ። በዚሁ ስሜትና ሀሳብ ዙሪያም ምርምራቸውንና ማስተማሩን ገፍተውበት አገራቸውን ያገለገሉ ምሁር ናቸው። ፕሮፌሰር ላጲሶ ጌታሁን በአሜሪካን አገር በፍልስፍናና በታሪክ የመጀመሪያ ዲግሪያቸውን ሲማሩ ከአምስት መቶ ተማሪዎች አንደኛ በመውጣት ከፍተኛ አድናቆትን ማትረፍ ችለዋል። በዚህም ምክንያት በርካታ የአሜሪካን ሀገር ዩኒቨርሲቲዎች የነጻ የትምህርት እድል በአማራጭነት አቅርበውላቸው እንደነበርም መረጃዎች ይጠቁማሉ። ፕሮፌሰር ላጲሶ ጌታውን ዴሌቦ ባደረጉት ምርምር በርካታ የታሪክ መጽሐፍትን ያሳተሙ ሲሆን ዋና ዋና በሆኑ ሀገራዊ የታሪክ ክስተቶችም ላይ በኢትዮጵያ መገናኛ ብዙሀን በሬዲዮ ና በቴሌቪዥን ላይ በመቅረብ ጠለቅ ያለ ትንተና በመስጠት ይታወቃሉ ፕሮፌሰር ላጲሶ ጌታሁን ዴሌቦ አሳትመው ለአንባቢያን ካቀረቧቸው የታሪክ ስራዎች ውስጥ የኢትዮጵያ የገባር ስርዓትና ጅምር ካፒታሊዝም የኢትዮጵያ ረጅም የህዝብና የመንግስት ታሪክ የቀይ ባህርና የአባይ ሸለቆ ሚና ና ሌሎችም በርካታ የታሪክ መጽሐፍት ይገኙበታል። በባህሪያቸው ግልጽ፣ ታማኝና ሰው አክባሪ እንደሆኑ በባልደረቦቻቸው የሚመሰከርላቸው ፕሮፌሰር ላጲሶ ሰው ሁሉ አንድ ነው፣ ከአንድ ዘር ነው የመጣው፣ ሰውን ከሰው የሚለየው ስራው ነው ይላሉ። የ86 ዓመቱ የዕድሜ ባለጸጋ የታሪክ ተመራማሪው ፕሮፌሰር ላጲሶ ለኢትዮጵያ የታሪክ ጥናት ጉልህ አስተዋጽኦ ካበረከቱ ታላላቅ ሰዎች መካከልም ናቸው። የእርሳቸው ለኢትዮጵያ ታሪክ ስነዳ ያደረጉት ምርምርና አበርክቶ ግን ለትውልዱ ትልቅ ቅርስ ሆኖ የሚዘልቅ አሻራም ሆኗል።